በትላንትና መሰረት ባስተላለፍነው ባስተላለፍነው መልዕክት ቪዲዮ ብሰራለን ብለን ጠይቀን አክብረህን ስለሰራ በጣም ነው የምናመሰግነው። ብሩኬ ኦዲየንሳችሁን እንደምታከብሩ እናውቃለን እናውቃለን። አክብረህን አለም እናመሰግናለን። በመጀመሪያ ወደ ቪዲዮ ስንሄድ ወደ ቪዲዮ ስንሄድ ደግሞ በቃ ፊት ለፊት ተናግሯል። እኛም እናድግ ሰዎች ነን፣ ልቀቁን እያለ ነው፣ አትንኩን እያለ ነው። መጀመሪያ ኢንትሮ ሲያደርግም ተናግሯል። በመኪናው እንደውም በመኪናው አስተያየት ላይ እየሰጠ ተናገረ። በቃ እኛም እናድግ ልጆች ነን፣ ገና ልጆች ነን፣ አትንኩን። አሁን አድገናል፣ ስድብ ምንም አያስፈልገንም እያለ ነው እና የዛሬው ቪዲዮ ላይ ጥያቄ ምን አይነት ጥያቄ እንዳነሳችሁ ባላውቅም፣ ኦዲንስ የሚናገራቸውን ቃላቶች ናቸው። ዛሬም ሲተገብሩት የነበሩት እንዴት ነው የተገበሩት? ጥሯት ነበረ ሰርፕራይዝ፣ በአረጋ ሰዓት ሲትሄድ ፈልገው እንደሚትሄድ ነው። ኦዲንሱ እየተረጠራት የነበረው አንድ መልስ ነው። ሁለተኛ ደግሞ ብሩኬን ከብሩኬን ደግሞ ምንድነው አትሽ ለጥለት ከብዙ ሴቶች ለእኛ ነው ለኦዲየንሱ መልስ ነው ይመስለኛል። እያስረዳዋቸው ያለውን ነገር ይገባቸዋል ብዬ ተስፋ አደርጋለሁ። እነሱ ተጣልተው አይደለም፣ ለእኛ እያስተማሩን ነው። እኛ እኛ እኛ ምን ከአንድ በታችን የሚወጣውን ነገር እነሱ ደግሞ ተግባራዊ ድራማ አድርገውት እየመለሱልን ነው ለእኛ ምክንያቱም በተቀራጥ የተጠራጠራት ኦዲየንስ አለ አይዶ ነው። እኛ ከኛ ውስጥ አላቅም። እኔ አልጠራጠርኩም። እኔ እንደ ስራ ነው ያስኩት፣ ግን ብዙ ኦዲንሶች ተናግረዋል። በስትክክል ተናግረዋል። በሙሉ እየተናገረች ነው ከእንደሱ አይነት ሰው ጋር ማሰብህ እራሱ ይህ ገርማል እያለች እየተናገረች ነው። ብሩኬንም ከተለያዩ ሴቶች ጋር ትሄዳለ ብሎ ያማ ኦዲየንስ አለ አይደለም። ለእነሱም መልስ እየተሰጠበት ነው። ምክንያቱም እኔ እንደዚህ አይነት ሰው አይደለሁም፣ እንዴት እንደዚህ ታስብኛለሽ እያለ መልስ እየሰጠ ነው። በቃ አሁን ይህን ሰሞን እ ኦዲየንስ መልስ ነው እየተሰጠ ያለው እና እየተሰራ ያለ ስራ አለ የሆነ የእግዚአብሔርም ብሎ የማለበት ቦታ አለ ከአወዲያ ታይኛለሽ እንደውም አብረን እንቀጥላለን ከእሷ ጋር ያለበት ቦታ አለ። ካዳመጣችሁት እሱ ቦታ እግዚአብሔር ሲል በእኔ ልታሳብብ ነው ወይ ብላ መልሰዋለች። እዛ ጋም መጠርጠር አለባችሁ። ስለማለ ብቻ ሳይሆን ታሳብብ ብላን የመለሰችው ካያችሁ እሱ ምንድነው በእሷ እንዳታሳብብ አንተ እንደፈለክ እየሆንክ ነው እንደፈለግህ እየሆንክ እየመጣህ ነው። እሷ ላይ አታንቦ አረቅ ብላችሁ የሷ ሞዴል ሶች የተናገራችሁ ሰዎች አላችሁና ለኛ መልስ እየተሰጠ ነው። ለኛ መልስ እየተሰጠ ነው ለሁላችንም። ትላንትና ሰላም አልተባባሉም። ዛሬ ሰላም ተባብሏል። ስትመጣ አይቷቸውታል። ስትመጣ ልክ ከሚፍታ ጋር ስትመጣ ዞር ብሎ ሲያያት ነው የሳቀው። እሷም ስቃለች። ከዛ ኮስተራለች። ልክ ቪዲዮ መዞሩን ስታይ ኮስተራለች። እና ያለው ነገር እኔ የሚመስለኝ ይሄ ነው። እናንተ በተረዳችሁት መሰረት አላውቅም። እኔ ግን በእንደዚህ አይነት መሰረት ነው የተረዳውት። እግዚአብሔር ብሎ ደግሞ ነገሮቿ ተስተካክለው ለልደቷ ልደቷን አንድ ላይ በደስታ እንደምናከብር ከብር እርግጠኛ ነን ብለን እናምናለን። ያው ከእግዚአብሔር ጋር እግዚአብሔርን ያዘ ያፍርም እና እንደዛ ብለን እናምናለን። እንግዲህ እንደዛ ነው እኔ ያስታውቃል፣ ያስታውቃል በእርግጠኝነት ያስታውቃል። ማለት ያለውን ነገር እንዴት ነው ሰው ተጣልቶ በዚህ ለምን ታየኛለሽ በፍቅር አይን ነገር አይደለም እና ድዋ እናርግላቸው እውነተኛ ጥልም ከሆነ እርግጠኛ ነኝ እሱን ለብቻ ያናግረዋል። አይሚ መለስ ብላለች። ዛሬ እንደው መለስ ብላለች፣ በጣም ተመልሳለች ዛሬ። ትናንትና እንዳየናት አይደለም፣ ዛሬ ያየናት ሀይሚን መለስ ብላለች፣ እና ባለው ነገር ላይ ቅዝቅዝ ብላለች። ግን ነገሩን ለማስኬድ አውቆ ነው የሚስቀው፣ ነገር የሚጭረው አውቆ ነው ከዛ በዛው እኔ መጨቃጨቅ አለብኝ ወይ ለአንቺ አንገት ሀብል ስላሰረልሽ እና ሰፕራይዝ አታቀም ወይ ያለች ነው። እሱም ለኛ ነው ያለውን ነገር በእንደዚህ ብንፈታው አሪፍ ነው። ይመጣሉ በሰላም ስራ ቷል ከሱም መቷል እኔ በፍላጎቴን የሰጧት አትንኳት፣ ከፈለኩኝ ትልቅ ነገር መኪና ጨምሬ ይሰጣታለሁ እያለ ነው እና ባትነኳቸው ልጆቹ ደግሞ ልጆቹ ሰርተው ቢያድጉ ምክንያቱም ገና ልጆች ናቸው ሰርተው ቢያድጉ እንላለን በቃ መልሱ ተመልሶላችኋል በሱ ፍላጎት እንደሰጣት እየነገራችሁ ነው አሁንም ተመልሶ ደግሞ ስጦታው እንደሚሰጣት ደግሞ እየተናገራችሁ ነው ስጦታው ነው ዛሬ በፊታችሁ አይታችሁታል ጓደኛው ይዞታል ሄዶ ይሰጣታል አለቀ በቃ ምንም የሚፈጠር ነገር የለም ሰላሙ ይመጣል ብለን ተስፋ እናደርጋለን ዛሬ ለብቻ ለብቻ እንግዲህ ሚፍታ ከወዲያ በውጭ በዛ ዋና ገሪያችሁ ሰላም ፈጥራችሁ ትመጣላችሁ ብሏል። ቀዝቅዛላች ሃይሚ ያው ለነገሮች እንትን ላለ ነው፣ ብሩክ ይቀዘቅዛል ብለን ተስፋለን። ብሩክዬ ይሄንን ቪዲዮ ስትሰማ እንግዲህ ቀዝቀዝ ብለ ያው እንደዛሬው ሳይሆን እንደዚህ እየሳክ ምናምን ሳይሆን ሁለታችሁም ጋር ችግር እንደተፈጠረ እናውቃለን። አንተም ጋር ጥፋት አለ፣ እሷ ጋርም ጥፋት አለ። ሁለታችሁም ሁሌ እንደምለው በጠረጴዛው ዙሪያ ቁጭ ብላችሁ ተነጋግራችሁ ችግራችሁን ፈታችሁ እንደምትመጡ እርግጠኛ ነን። ከእግዚአብሔር ጋር መሀላችሁ ይግባ፣ እግዚአብሔር መሀላችሁ ይግባ። ድንግል ማርያም ነገሮቻችሁን ታስተካክልላችሁ። ከዚህ በላይ ምለው ነገር የለም። አመሰግናለሁ። እኔ መናገር እፈልጋለሁ። እኛም ልብ እንደተንጠላጠለው እግዚአብሔር ጎናችሁ ቆሞ አስታርቆ ያምጣልን። አሜን ማለት ገስት እየታየኝ አይደለም። ንገሪው፣ ሰው ሲመጣ እኔ ወርጄ ከታች ማስገባት እችላለሁ። ችግር የለውም። ኮረስ አዩን አስገቢ። እስኪ ምን ሆነው ነው? በውስጥ ጥቁር ሆኖ እያሳየኝ ነው። ችግር የለውም። በነገራችን ኧረ እኮ ማን አላን ፈልግልኝ እኮ ማን አላን። ምን ሆነው ነው? እኔ ጋርም የለችም እኮ ምን ሆነው ነው